በጣም ደግ የሆነው ቅዱስ ገብርኤል ቅዱስ ገብርኤል ብዙ ጊዜ ላይ በእለተ ቀኑ ምንም አይነት ሰው ስራ የማይሰራው ለምንድነው ስለሚወደው እንዳትም በደንብ አድርጎ ምን ስለሚያደርገው? ስለሚፈራው ነው ልብስ ባጠብ ምን ይመጣብኛል ብሎ እሚገርማችሁ እነ ሚካኤል አይከፋቸው በቀናቸው እንዲህ ስናረግ እነ ሩፋኤል እነ ኡራኤል ምንም አይመስላቸውም ደስ እንዳላችሁ ምናምን ይላሉ? ሀይሉን መራት ታስቡ ሀይሉን በፍጹም ስጋዊ የሆነውን ነገር በእነዚህ ቅዱሳን መላእክት እንደ ሰንበት በሚከበርባቸው እለታት ላይ ደገኛ የሆነ መልካም ስራ እንድንሰራባቸው ያስፈልጋል። አስቡት፣ ለሰላሳውን ቀን በሙሉ ስንደክም እንዴት አንድ ቀን ለነፍሳችን መኖር ይከብደናል። በቃ ወር በገባ በ19 እንደ ሰንበት አክብሩት የቅዱስ ገብርኤልን በዓል። ማለት እኮ ስጋዊ ነገር አታስራበትና ስለ ነፍስ የምትጨነቅበት ቀንቱ ንስሐ ከሆነ ግባበት፣ ከምቆርብ ከሆነ ቁረብበት መልካም ለማድረግ ይሄ ስድስቱን ስድስቱ ህግ ጋታ ወንጌል ተረቢያ አብልተኛል ተጠምቻ አጠጥተኛል የሚሉትን ለማድረግ ከሆነ ተጠቀምበት። ያን እንጂ ገብርኤል ነው ብለህ ጅግርና አጣጥፈቅ ቁጭ በልኩ ያለ ማንም የለም እኮ እየሰማችሁ። መልካም የሆነ ስራ መስራት አለብን። አለበለዚያ ልክ ፍሬ እያፈራ ነገር ግን እሾህ እንደሚያንቀው ነው የምንሆነው። መልካም የሆኑ ፍሬዎች እግዚአብሔር እግዚአብሔርን መፍራት ማለት የሆነ ነገር ያደርግብኛል ብሎ መሳቀቅ አይደለም። አብዛኛው ሰው እግዚአብሔርን ትወደዋለህ ሲባል እወደዋለሁ የሚለው የሚወደው ብቻ ኖሮ አይደለም፣ የሚፈራውም ስላለ ነው። ደግሞ አልወደውም ብል ምን ሊያደርግብኝ እንደሚችል ማን ያውቃል እያለ አይደለም። እግዚአብሔርን መፍራት ማለት እስቲ ኃጢአትን በሉ፣ እሱን እወደዋለሁ ብሎ በሉ እንጂ መተው ማለት ነው።